የህጻናትን ቀለብ አልከፍልም ያለ ሰው ቋሚ ንብረቱ በሐራጅ ተሸጦ ቀለቡን እንዲከፍል ሊገደድ ይችላል ወይ? አንድ የቀለብ ውሳኔን ፍርድ ቤቶች ውሳኔ ከሰጡበት በኋላ ሊቀየር ይችላል ወይ? የአንድ ሰው ገቢ ይኖራል እና የትኛው ገቢው ነው ለቀለብ ክፍያ ሊውል የግድ የሚለው እንዲሁም ደግሞ አንድ ሰው ከሚያገኘው የገቢ መጠን በመነሳት ምን ያህል የቀለብ መክፈል ግዴታ እንዳለበት ማወቅ ይቻላል። በዛሬው ቪዲዮ አሁን ላነሳውላችሁ ጥያቄዎች መልስ እሰጣችኋለሁ ማለት ነው። እንኳን ደህና መጣችሁ ወደ ሎየር ምህረት ዩቲዩብ ቻናል። እንዴት ከረማችሁ? እኔ ጠበቃ ምህረት ነኝ። ዛሬ እንግዲህ ማነሳው ከቀለብ ጋር በተገናኘ ብዙ ጊዜ ሲነሱ የምሰማቸውን ጥያቄዎች ነው። ብዙ ጊዜ በቀለብ ጉዳይ ክርክር ወይም ጉዳይ ያላቸው ሰዎችም እነዚህን ጥያቄዎች ሲያነሱ ስለምሰማና እኔንም ስለሚጠይቁኝ ቀጥታ ወደ መጀመሪያው ነጥብ እንሂድ። አንድን የቀለብ ውሳኔ ፍርድ ቤት ከወሰነ በኋላ ሊቀየር ይችላል ወይ የሚለውን ስናይ ለዚህ ጥያቄ መሰረት የምናደርገው አጠቃላይ ለዛሬው ቪዲዮ ማብራሪያ መሰረት የማደርገው የፌዴራል ጠቅላይ ፍርድ ቤት የህፃናት ቀለብ አወሳሰን መምሪያ ቁጥር አንድ ህዝባን ሁለት ሺህ አስራ ስድስትን ይሆናል። በዚህ መምሪያ ቁጥር 16 ስር አንድ ቀለብ ከተወሰነ በኋላ ሊጨመር ወይም ሊቀነስ የሚችልባቸውን ምክንያቶች በዝርዝር አስቀምጧል። ቀለብ ሰጪው ወይም ቀለብ ተቀባዩ የተለያዩ መነሻዎችን መሰረት አድርጎ ቀለብ ይቀነስልኝ ወይም ይጨመር የሚል አቤቱታ ለፍርድ ቤት የማቅረብ መብት አለው ማለት ነው። ነገር ግን ይህንን አቤቱታ ሲያቀርብ ማንም ሰው በቂና አሳማኝ ምክንያት ወይም ደግሞ ማስረጃ ሊኖረው ይገባል። የመጀመሪያው ምንድን ነው? የገቢ መጨመር ወይም ደግሞ መቀነስ ነው። እንግዲህ መጀመሪያ ቀለብ ሲወሰን ከነበረው ገቢ የጨመረ ወይም የቀነሰ ከሆነ ቅድም እንደገለጽኩላችሁ በቀለብ ሰጪ ወይም በቀለብ ተቀባዩ የቀለብ ክፍያው ይጨመርልኝ ወይም ደግሞ ይቀነስ፣ የገቢውን መጨመር ወይ መቀነስ መሰረት አድርጎ የሚለውን ጠቅሰው አቤቱታ ማቅረብ ይችላሉ ማለት ነው። ሌላው እንግዲህ የህፃናቱ መሰረታዊ ፍላጎት መጨመር ወይ መቀነስ ነው። ሌላኛው ምክንያት ደግሞ የዋጋ ግሽበት መከሰትና ህፃናቱን ለማስተዳደር ወይም መሰረታዊ ፍላጎታቸውን ለማሟላት አስቸጋሪ የሚሆንበት አጋጣሚ ሲፈጠር ነው። እንግዲህ ብዙ ጊዜ በቀለብ ተቀባዩ ቀለብ ይጨመርልኝ አቤቱታ የሚቀርበው ማለት ነው። ከዛ ውጭ መጀመሪያ ፍርድ ቤቱ ቀለቡን ሲያሰላ ከመመሪያው ውጭ በሆነ ሁኔታ ያሰላው ከሆነ በድጋሚ አቤቱታ ሊቀርብበት ይችላል ማለት። ሌላው ደግሞ በቀለብ ሰጪው፣ በተለይም ደግሞ አቤቱታ ሊቀርብ የሚችልበት ምክንያት ቀለቡን ለመክፈል በሚል ከፍተኛ እዳ ውስጥ እየገባና በዚህም ደግሞ ቀለቡን ለመስጠት የማይችልበት ሁኔታ ውስጥ ከገባ እንዲሁ ቀለብ ውሳኔ ይቀየርልኝ አቤቱታ ማቅረብ ይችላል። ከዛ ውጪ በአደጋ ሊሆን ይችላል ወይ በተለያየ ምክንያት መንቀሳቀስ በማይችልበትና በፍጹም መስራት በማይችልበት ሁኔታ ውስጥ ከገባ፣ በዚህ ምክንያትም ያው አቤቱታ ሊቀርብ ይችላል፣ የቀለብ ውሳኔው ሊቀየር ይችላል ማለት ከዚህ ውጭ ግን አንድ ልብ ማለት ያለብን ነገር አንድ ሰው ስራ እየሰራ ገቢ የለም በሚል የቀለብ መጠኑ እንዲቀነስለት አቤቱታ ማቅረብ አይችልም። ያ ማለት አቤቱታ ቢቀርብም ፍርድ ቤቱ አይቀበለውም ማለት ነው። ቀጥታ ወደ ሁለተኛው ነጥብ ሊሄድላችሁ የቀለብ ክፍያ ሊከፈልባቸው የሚችሉ ገቢዎች የትኞቹ ናቸው የሚለውን ስናይ ደሞዝ፣ ያው የታወቀ ነገር ነው። ነገር ግን የተለያዩ ጉርሻዎች፣ አበሎች፣ የፕሮቪደንት ፈንድ ክፍያዎች እንዲሁም ደግሞ ኦቨርታይም ወይም ደግሞ የትርፍ ሰዓት ስራ ተሰርቶ የሚገኙ ገቢዎች ሁሉ ወይም ደግሞ ማንኛውም አይነት የሚገኙ ገቢዎች በቀለብ ክፍያ ይሸፈናሉ ማለት ነው። ከዛ ውጭ ደግሞ አንድ ሰው የግል ስራ የሚሰራም ቢሆን ጠቅላላ ገቢው ወይም ደግሞ አመታዊ ገቢው ታይቶ ነው እንግዲህ ቀለቡ የሚሰላው። ነገር ግን ያያ በግል የሚሰራው ስራ ብቻ ሳይሆን ሌሎች ቦታዎችም የሚሰራቸው ሌሎች ስራ ተጨማሪ ስራዎችም ካሉ እንዲሁ ለቀለብ ክፍያው ይሸፈናሉ ማለት ነው። ከዛ ውጭ አንድ ሰው ጡረተኛ ቢሆን እንዲሁ ከጡረታ ገቢው ቀለብ እንዲከፍል ይገደዳል። ከዛ ውጭ ደግሞ የቤት የመኪና ሽያጭም ሆነ ክራይ እንዲሁም ለቀለብ ክፍያ ሊውሉ ይችላሉ ማለት ነው። ከዛ በተጨማሪ አንድ ሰው ሎተሪ ቢደርሰው ከሎተሪ ያገኘው ገቢ፣ እንዲሁ ደግሞ ባንክ ገንዘብ አስቀምጦ ከሚያገኘው ወለድ የሚያገኘው ገቢ፣ የካሳ ክፍያዎች፣ ወይም ማንኛውም አይነት ገቢዎች ለቀለብ ክፍያ ሊውሉ ይችላሉ ማለት ነው። እዚህ ጋር ታዲያ አንድ ልብ ማለት ያለብን ነገር ፍርድ ቤቱ እንዴት ነው የሚያጣራው? ነው። ስለዚህ በመመሪያው መሰረት ምንድን ነው፣ ፍርድ ቤቱ ማንኛውንም አይነት መንገድ ይጠቀማል። የሰው ማስረጃዎችን ሊጠቀም ይችላል። ወደ ተለያዩ ተቋማት ትዕዛዝ ሰጥቶ ማስረጃ እንዲላክለት በማድረግ የአንድ ሰውን ደሞዝ ወይም ገቢ ወይም በሌላ መንገድ ያገኘውን ገቢ ሊያጣራ ይችላል። ነገር ግን ይህንን ሁሉ አድርጎ የአንድ ሰው ገቢ ምን ያህል መሆኑን ማረጋገጥ ካልተቻለ መመሪያው የሚለው ምንድነው፣ በባልና ሚስት መለያየት የተነሳ ከሆነ ለህፃናቱ ቀለብ እየተከፈለ ያለው ከመለያየታቸው በፊት አንድ ላይ እያሉ አንድ ሰው ለቤቱ የሚያበረክተውን የገንዘብ መጠን ወይም ደግሞ ከዛ በፊት ስፔንት ሲያደርግ ወይም ደግሞ ለቤቱ ሲያውለው ከነበረው ወጪ ወይም ደግሞ የገንዘብ መጠን በመነሳት ቀለቡን ከመመሪያው ውጪ ሊወስን እንደሚችል ያስቀምጣል። ስለዚህ የሚያሳዩ ምንድነው፣ አንድ ሰው በምንም መልኩ የገቢ መጠኑ አልታወቀምና ቀለብ እንዲከፍል ሊወሰንበት አይችልም ልንል አንችልም ማለት ነው። ስለዚህ ፍርድ ቤቱ የራሱን መመዘኛዎች፣ የተለያዩ መመዘኛዎችን መሰረት በማድረግ ቀለብ እንዲከፍል ወይም እንድትከፍል ውሳኔ ይሰጣል ማለት ነው። እዚሁ ጋር ደግሞ ሌላ ማወቅ ያለባችሁ አንድ ሰው ቀለብ ባይከፍል ምን ኃላፊነት ይኖርበታል የሚለውን ነው። የፍትሐ ብሔርም የወንጀልም ኃላፊነት ይኖርበታል። ቅድም መጀመሪያ ላይ እንዳነሳውላችሁ ንብረቱ በሀራጅ እስከ መሸጥ ወይም ደግሞ ሌሎች ሶስተኛ ወገኖች ላይ ያለው ገንዘብ ካለ ያ ገንዘብ ለቀለብ ክፍያ እንዲውል ወይም ንብረቱ ተሸጦ ለቀለብ ክፍያ እንዲውል ፍርድ ቤቱ ሊወስንበት ይችላል። ከዛ በተረፈ የወንጀል ተጠያቂነትም ያስከትላል። በኢፌድሪ ወንጀል ሕግ አንቀጽ 658 መሰረት ቀለብ የመክፈል ግዴታን ያለመወጣት እንዲሁ ወንጀል መሆኑ በግልጽ ተደንግጓል ማለት ነው። የመጨረሻው ነጥብ ታዲያ ምንድን ነው? ከምታገኙት ገበያ አንጻር ምን ያህል የቀለብ ክፍያ ነው መክፈል የሚጠበቅብኝ የሚለውን ማወቅ የምትፈልጉ ከሆነ በዚህ ቪዲዮ መጨረሻ እዚሁ አሁን ቅድም የገለጽኩላችሁ መመሪያ ላይ የሰፈረውን ሰንጠረዥ አታች አረግላችኋለሁ። ስለዚህ ምን ያህል ገቢ የሚያገኝ ሰው ምን ያህል ቀለብ የመክፈል ግዴታ አለበት የሚለውን በግልጽ ያሳያል። በእርግጥ አንዳንድ ልዩ ሁኔታዎች ይኖራሉ፣ ነገር ግን በአጠቃላይ ሰንጠረዡ እንደ መነሻ ሊያገለግል ይችላል። ስለዚህ እሱን መመልከት ትችላላችሁ። ሌላ በምን ርዕስ ቪዲዮ ልስራ የሚለውን ከስር ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ ለዛሬው ግን ስላዳመጣችሁኝ በጣም አመሰግናለሁ ቪዲዮ በጣም የጠቀማችሁ ይመስለኛል ሰብስክራይብ አድርጉ ለአሁኑ ግን ቻው መልካም ጊዜ